ነገር ምን እንደሆነ ዩቱብ ካፍተን ያለ ሳውት ክራቢ አርጉ ገባ ገባ ብሎ አረፋረፍ ስላለ አለም ገና ስለ ዲሞክራሲ ምንም ሳያውቅ ኢትዮጵያውያን ገዳ በሚባል የፖለቲካ ስርዓት ውስጥ እንተዳደር ነበረ። ይሄ ሰውዬ እንዴት ቻልከው ነው? 18 ሰዓት ይዘኛ የነበረ ሰው ነው፣ ኤምባሲ ውስጥ። እኔ ዝም ብሎ ስም ማጥፋት አይደለም። ፓስፖርት ውስጥ እንግዲህ ቺፕስ አለ። ይሄ ቺፕስ የሰዎችን የባዮሜትሪክ እና ያልጠበቁት ነገር ሆኖባቸዋል። ትልቅ ውርደት ገጥሟቸዋል። መከፈል ያለባቸው አማራጮች ሁሉ ተከፍለው ሰላም ማስፈን አለበት። ራስን የመብላት መንገድ ነው ይሄ። አዋጭ አይደለም። አብይ የሚጠብቀው ለፖለቲካ ፍጆታ ቢያንስ እዚህ አካባቢ ተቃዋሚ ያለ የሚለው መንፈስ እንዲሰጋባለት የሚፈልገው አፈሙዛቸው አዘግዝቀው እኔም አንድ ቀን ገንዘብ ሳገኝ እከራያቸዋለሁ። ማንም ይከራያቸው ናቸዋ፣ ክብረቤ ሲሆኑ ህሊናቤ ሲሆኑ በጣም የተቀበሉ ጎንደር ነበርኩኝ። የራሴ ዘው ፊት ለፊት ከህዝብ ጋር ብቻ ጫ ነው። የብልጽግና ተከፋይ ስትሆን እንደዛ ነው። እነዚህ ልካቸው ስላልነገርናቸው፣ እስከዛ ድረስ ግን ነግራቸዋለን። ዛ ፖለቲካል ፕሮስቲትሽን ማለት ይሄ ነው። መሪ የለሽ ግንኙነት ማለት ይሄ ነው። ሙላቱ ተሾመ በእሱ አቅም ቱርክ እያለ 18 ሰዓት ሲተኛ የነበረ ሰውዬ 18 ሰዓት ሲተኛ የነበረ ሰው ነው ኤምባሲ ውስጥ። እኔ ዝም ብሎ ስም ማጥፋት አይደለም፣ ይህም ቋንቋ የምናገረው የኢንሳ ምክትል ዳይሬክተር የነበረው ቢናም ተወልደ ታላቅ ወንድሙ በአካል የነገረኝ ነው። አሁን በህይወት የለም። በሱ ሞቱም እጅ አለበት። ሁለት ዓመት ሙሉ ፈቃድ ከልክሎት ቱርክ የነበረው ውጭ ጉዳይ ሰራተኞች ያውቃሉ። ይህን ታሪክ የቢናም ተወልደ ወንድም በህይወት ያጣለው በቅርቡ ጊዜ ጓደኛችን ነበር የነገረኝ ጉዳይ ነው። ከቱርክ ሄዶ ስራ ለቅቄ ወጣሁ መስራት አልቻልኩም ከሰውየው ጋር መስራት አልቻልኩም ያለ ድሮ እኮ ነው። እዚህ ፓስፖርት ውስጥ እንግዲህ ችፕስ አለ። ይሄ ችፕስ የሰዎችን የባዮሜትሪክና ሌሎችንም ተያያዥ መረጃዎች ባዮግራፊ ጨምሮ ሰንዶ በደንብ የሚይዝ ነው። በውስጡ የኢትዮጵያን ማንነት የሚገልጹ ለምሳሌ የኢትዮጵያ ቡና፣ ጀበና፣ ሲኒ የመሳሰሉ ነገሮች እንዲገቡ አድርገናል። በውስጡ በየ ስፖርት የአተቴ መንፈስ ያለበት ይመስል በውስጡ ቡና፣ ሲኒ፣ ጀበና፣ ረከቦትና ጨፌ ሁሉንም ይዟል። የቡና ቁርስስ የለውም? በንካጃቸው ቡናውን የምንወቅጥበት ሙቀጫም ጨምሮበት ክፍያው በፊትም በተለይ ዋጋ ከጨመርን በኋላ በጣም ዝቅተኛው ምናልባት መጠየቅ ይቻላል። በዓለም ካለ የኤሌክትሮኒክ ፓስፖርት ዋጋውን ብጠይቅ የእኛ በጣም ዝቅተኛው። የፓስፖርቱ ተቀባይነት የሚጨምረው ወረቀቱን በመቀያየር ሳይሆን የሀገሪቱን ዲፕሎማሲ በማሻሻል ነው። ለምን ስለው ቱርክ በጣም ብዙ ኢንቨስትመንት ወደ ኢትዮጵያ የተሰጠን ኃላፊነት አለ። በውጭ ጉዳይ ሚኒስቴር የተሰጠን ኃላፊነት አለ። እኔ ኢኮኖሚ ዘርፉን ለመምራት ነው ከውጭ ጉዳይ ሄድኩት እና ኢንቨስተሮች እናውራ እናነጋግራቸው እንጂ ምናምን ስለው በፍጹም ተኝቶ ነው የሚውለው ምንም መስራት አልቻልኩም። ወደ ሀገር ቤት እረፍት ስለውም እረፍት ከለከለኛል። ጥሎ ወጣ። ቱርክ ኤምባሲ ጥሎ ወደ ኢትዮጵያ መጣ። አልቆየም ትንሽ ብዙም አልቆየም። ኢትዮጵያ ውስጥ ህይወት የለም እና ተኝቶ ነው 18 ሰዓት፣ የምሬ ነው 18 ሰዓት ተኝቶ ሲውል ነበረ። ነው ቱርክ የቱርክ አምባሳደር ስለነበር ጉዳያችን። ሙላቱ ተሾመ የጻፈው ጽሁፍ ነው። ማናቸውም የሰላም አማራጮችን ተጠቅሞ ክልሉን ሰላም ማድረግ አለብን። ይሄ ማለት በድርድር፣ በውይይት፣ በመግባባት የሚፈጸሙ መከፈል ያለባቸው አማራጮች ሁሉ ተከፍለው ሰላም ማስፈን አለበት። የሀገር መከላከያ ሰራዊታችን ከምንም በላይ ባለውለታ ተቋማችን ነው። የባዴን ካሬ የራሱ ሀሳብ የሌለው የመጣውን ስራ ጥፋት ሁሉ አጎንብሶ የሚያገለግል ተንቀሳቃሽ እቃ ነው። ህዝባችን አሁን ሰላም እንዲሰፍን ተገቢ ያልሆነ በስሙ የማለ እየተገዘተ እሱን የሚበላ ኃይል ተገቢ አይደለም የሚል አቋም ወስዷል። አሁን ያሉበት መንገድ የጥፋት መንገድ ነው። ራስን የመብላት መንገድ ነው። ይህ አዋጭ አይደለም። ዘንድሮ ኦህዴድ የተባለን የአቅመቢስና የወሮ በላ ስብስብ ከወንበሩ ሳንፈነግል ከአራት ኪሎ ሳናስወጣ ወደ ቤት አንገባም። ትልቅ መነጋገር ሆኖ ብልጽግና መንተር ላይ በጣም በአክፋር አድርጎባቸዋል። ኤርትራ እንደዚህ ብላ ትመልሳለች ብሎ አልገመቱ የማነ ገብረ መስቀል እናንተ ጋብዛችሁ ነው የመጣ ነው። ላደረግነው ደግሞ ምስጋና ተችሮናል። አመስግናቸዋል። እውነት ነው። በደንብ አራት ኪሎ እንዲቆይ ይህን አገዛዝ አድርገውታል። የዚህ መንግስት ወደፊት አሳልፎ አላየውም። ከዚህ በኋላ ምን ኮንሲኮንስ ሊመጣብኝ ይችላል? ምን አይነት አገዛዝ ነው አራት ኪሎ የበቀለ ብሎ ሳያስብ ቀርቶናል። አሁን የሰማት ከብልጽግና መንደር አብይ የሚጠብቀው ለፖለቲካ ፍጆታ ቢያንስ እዚህ አካባቢ ተቃዋሚ ያለ የሚለው መንፈስ እንዲሰጋባለት የሚፈልገው ችግራችን፣ የሚፈታው ዛሬም ነገር በንግግር በውይይት በመሆኑ አፈሙዛቸው አዘቅዝቀው ለውይይትና ለንግግር እጃቸውን እንዲዘረጉ የአማራ ክልል መንግስት ቅርቡን ያስታልፋል የኦህዴድ ካሬ ስብሰባ ሲጠራ አበሏን እያሰበ ከረሚን ላይ ይገዛልሃል እንደተባለ ሕፃን ነው የሚበርቀው፣ አሉ። የአገሪቱ ግማሹ በጀት የሚጠፋው ለባለጊዜዎች ሁሉ አበልና የባህል ልብስ በማሰራት ነው። የዘንድሮ ዲዛይነሮች የሰሩትን ልብስ ለብሶ የቀበሌ ካሬ እንዳለ ናይጄሪያዊ መስሏል። ዓለም ገና ስለ ዴሞክራሲ ምንም ሳያውቅ፣ ምዕራባውያን ስለ ዴሞክራሲ ዋነኛ አስተማሪ ሆኖ ሳይወጡ የዛሬ ሶስትና አራት መቶ ዓመታት ኢትዮጵያውያን ገዳ የሚባል በዴሞክራሲያዊነቱ አስደናቂ ልምምድ ያለው የአስተዳደርና የፖለቲካ ስርዓት ውስጥ እንተዳደር ነበረ። የኢህአዴግን አብዮታዊ ዲሞክራሲ እንደ ወተት ተግቶ ያደገው ተስፋ በልጅዬ ዛሬ ደግሞ የአባገዳ ስርዓት አቀንቃኝ ሆኗል። የመጣ የሄደው አስጎንብሶ የሚጭነው አልፎ ሀጁ ሁላ ሱሪውን አስወልቆ የሚገርፈው ነው። በሌላ በኩል ደግሞ ሙላት ተሸመ የአማራ ኃይሎችን እየደገፈ ነው። እረ ይሄ ሰውዬ እንዴት ቻልከው ነው? ወይዘሮ ማእዛ አትነግርህም ወይ? ወይዘሮ ማእዛ እኮ ትግራዊት ነች። ማለት ትግርኛ አይወራም እንደ ቤት ውስጥ ምናምን አፋን ኦሮሞ ብቻ ነው የሚወራ። ትንሽ ስብና እዚ አካባቢ የለም ላይ ነገር አይሸትም ቤት አንዳንዴ ብልጽግና መንደር ደስ የሚለው ነገር ያልጠበቁት ነገር ሆኖባቸዋል። ትልቅ ውርደት ገጥሟቸዋል። ትልቅ ውርደት። በቃ ጋብዛችሁን የመጣ ነው ስላልቻላችሁ እንውግብ ሁሉም ብላችሁ ጋብዛችሁን የመጣ ነው። የብልጽግና ካድሬዎች አሉ። አሁን ሚዲያ ላይ ስማችሁ ብናነሳ አስር ሺህ ሳብስክራይበር በቀን ያገኛሉ ብለን ዝም ያልናቸው ሰዎች አሉ። ሺህ ጊዜ ይሄን ሚዲያ እየጠቀሱ ምናምን የሚውሉ እኛ አንጠቅስም አንጠቅስም፣ የሞቱ ስለሆነ ዘሩ ተሾመ ከላከው ጋር እኔ ንግግር የለን እዚህ ሚዲያ ላይ። አገር በቀል የግጭት አፈታት ስርዓት ያለን ህዝቦች ነን። ለምንድን ነው ታዲያ መግባባት ያቃተን ዛሬ በኢትዮጵያ ላይ እየታዩ ያሉ ችግሮች ከስልሳ ዓመታት በላይ በኢትዮጵያ ፖለቲካ ውድ ውስጥ ስናኙ የቆዩ ናቸው። ተስፋዬ የሆነ ነገሩ አነባብሮ ወይም ጉዝጉዝ ከሚባለው የበዓል ምግብ ጋር ይመሳሰላል። አይኔን ገርበባርጌ ስመለከተው ደግሞ ከሰንበት ቂጣ ጋር ይመሳሰልብኛል። በኢትዮጵያ ውስጥ ባለፉት ስልሳ ዓመታት የነበሩ ችግሮች መዋቅራዊ፣ ስር የሰደዱ ቅቡልነት ያለው ሀገረ መንግስት መገንባት እንዳንችል ምክንያት ሆኗል። እንደ ሀገር አሰባሳቢ የሆኑ የጋራ ትርክት እንዳይኖር ምክንያት ሆነዋል። ደሃና ተመጽዋች እንድንሆን አድርጓል። አንተማ ምን ቸገረህ? ከዚህም ከዛም በሚወረወረ ለፍርፋሪ ተመቻችተህ እየኖር ትክሻ ሰፍቷል። ወገን እንዲህ ያደረገው እርስ በርስ የሚያባላው ያንተ አይነቱ አድርባይ እውነትን መናገር ስለፈራ ለገዢዎች ስላጎበደደ ነው። ተሾመ አን አንጠልጥሎ በሙሉ ገንዘብ እየበተነ ራን የሚያደርጋቸው የቲበሮች አሉ። እኔም አንድ ቀን ገንዘብ ሳገኝ ከራያቸዋለሁ። ገንዘብ ካገኝ ሳገኝ ከራያቸዋለሁ። ለአንድ ወለ ሁለት ወር እንደምን ብዬ ሸቅያ ይከራሰራቸዋል ማንም ይከራያቸው፣ ናቸዋ፣ ግብፅ ይከራያቸዋል፣ ሻቢያ ይከራያቸዋል፣ ገንዘብ ያለው ይከራየዋል። አህያ ተብሎ አይሳደብ። ከአህያ በላይ ጠንካራ በዚህ ምድር ላይ አለ እንዴ? ሰው እኮ አህያ ብሎ ይሳደባል። አህያ ጠንካራ ነው። ቤቱ ያውቃል። ገበያ ሄደ ብትሸጠው፣ መቶ ኪሎ ሜትር ርቀት አምጥተው የሆነ ቦታ ብትሸጠው ሄዶ ባለቤቱ ጋር ሄዳል። ባለቤቱ ያውቃል። ቤቱ በደንብ ይለያል። ውሻ ብለህ ሰው አሰደው። እነዚህ ከውሻ በታች ናቸው። ባለፉት ስልሳ ምናምን ዓመታት የቆየ ችግር ለመፍታት ይሄ ኮሚሽን እየሰራ እንዳለ ካላወቅን የተዛባ ትርጉም ላይ እንደርሳለን። አሁንም በየሰፈሩ ፖለቲካ አጀንዳ ያለው ሰው የሆነ ክላሽ እያነሳ ወደ ጫካ መግባት ነው መውጫ መንገዱ። ብልጽግና ውስጥ ውስጡን የኦሮሚያ ሪፐብሊክ ሊመሰረት ነው እያለች ማስፈራራት ጀምራለች አሉ አሁን የፈለጋችሁትን አጀንዳ ብታነሱ ችግር የለብንም መፈራረጅና ጽንፍና ጽንፍ መያዝ ነው አሁንም መውጫ መንገዱ የሴራ ፖለቲካ መተንተን ነው አሁንም መውጫ መንገዱ ከታሪክ ያለመማር ነው ሊሆን አይችልም እነዚህ በተከታታይ ዋጋ አስከፍለውናል ትናንት በጅምላ ስንገደል ማንም ዞር ብሎ ያየን አልነበረም። ዛሬ አናብስቱ ክላሻቸውን ወልውለው ተነስተው በሚገባቸው ቋንቋ ሲያናግሯቸው የኦህዴድ ወዶ ገቦች እባካችሁ እያሉ መለማመጥ ጀመሩ። ውሻ ታማኝ ነው። አንድ ቀን ብታጎርሰው እድሜ ልኩ እያመሰገነ እድሜ ልኩ በቃ ሪኮግናይዝ ያደርጋል ማን እንደሆነ ከአንድ ዓመት በኋላ እንኳን የሆነ ቤት ከመጣ አይነክስም፣ ያውቅሃል ምስጋና ቢሶች ናቸው እነዚህ። የሰው እንትን አይደለም፣ ከምረኝ ነው ይሄ ሰው። እንዲሁ በባህላችን ኢትዮጵያዊ አህያ እንደመጥፎ ስድብ፣ ውሻ እንደ መጥፎ ስድብ ይሰደባል። ውሻ በጣም የተከበረ ነው። ክብር ያውቃል፣ ልክ ያውቃል፣ ምስጋና ያውቃል። መቶ ኩንታል እየጫንከው አይሰደም። መቶ ኩንታል የሚሸከም የለማ ጠንካራ ነው። ክብረ ቢስ ሲሆኑ፣ ህሊና ቢስ ሲሆኑ ግን እነዚህ ሰዎች የምረኝ ነው። በፍጹም በፍጹም። ዲሲ ያለ ምን ያምን እያለ ስንጫጫ የሚያድሩ ሚዲያዎች አሉ። ጉዳያችን ስላልሆነ ከእነሱ ጋር ከመተባበር ይልቅ እኔ ያልኩት ብቻ ካልሆነ ከመተባበር ይልቅ እኛ ብቻ ከገባን ሁሉ ነገር ትክክል ነው ብሎ ማየት ኢትዮጵያ ውስጥ አይሰራም። ኢትዮጵያ ውስጥ በእኩልነት በፍትሐዊነት ሁላችንም የምንሳተፍበት ሀገር ስትሆን ብቻ ነው። ኤርትራንም እንወጋለን እያሉ ነው። መንገዱን ጨርቅ ያርግላችሁ። እናንተ አስመራ ስትገቡ፣ እኛ ደግሞ በአቋራጭ ምኒልክ ቤተ መንግስት ገብተን እንጠብቃችኋለን። ሁሉን ነገር መቃወም ነው መውጫ መንገዱ፤ ኮሪደርን መቃወም፣ ምክክር ኮሚሽንን መቃወም፣ የፋሲል ግንብም ሲታደስ መቃወም፣ ሁሉን ሊሆን አይችልም እንደዛ አገር ሊገነባ አይችልም። የተቃወም ነው እኮ ነባሩን ቀለም አንስተው የፋሲልን ግንብ የፋሲል መለስተኛ ክሊኒክ ስላስመሰሉት ነው። አብለጭላጭ ቀለም እየቀቡ በጠሊቃ መስራት አልፎበታል። ለጆሮ ሚስማማ ንግግር እያደረጉ ሰውን ማሳመን ቀርቷል። ብልጽግና የላከው ማንም ሁለት መቶ ኩንታል የጫንከው አህያ ጭምር ራስ ችግር የለው ብቻ ጫ ነው። የብልጽግና ተከፋይ ስትሆን እንደዛ ነው። በኋላ ለዚህ ደግሞ ከብልጽግና በኋላ እንነጋገራለን። ሳሳፍ ወርቅ በእንደዚህ ያት አቀባበል ነበር። ቤተመንግስት አቀባል ያደረገ ሙላ አሁን ይህን ሁላ ሲያደርግ ዘ ኦንሊ ፕሬዚደንት የኤርትራ አንድና አንድ ለእናቱ ፕሬዚደንት እሱ እንደሆነ ያውቅ ነበር። አሁን ጽሁፍ ላይ አልጀዚራ ላይ ያለው ካላነበባችሁት ነው። ኤርትራ ሌላ ፕሬዚደንት አታውቅም፣ ከተወለደች ጀምሮ አንድ በቃ ኢሳያስን ነው የምታውቀው። ዲክታተር ነው፣ ህገ መንግስት የለውም። ጽሁፉ እ አይኖ የሱ ጽሁፍ አይደለም። ጃዋርም ነግሯቸዋል አንተ ጽሁፍ አይደለም ብሎታል፣ በአንተ ስም ነው የወጣው ብሎታል። እኛም ተናግረናል የሱ ጽሁፍ አይደለም። ይሄ ይሄ መንግስት ተራ አክቲቪስት ነው ተራ፣ የዛሬን ብቻ እንጂ የነገ በፍጹም መገመት የማይችል ነው። አገራዊ ምክክር ኮሚሽኑ አካታችና አሳታፊ ለማድረግ የሄዱበት መንገድ ተስፋ ሰጪና አመርቂ ነው። ሰሞኑን የብልጽግና ወጠጤዎች ለስብሰባ ተጠራርተው ባህር ዳርም ሆነ ጎንደር ሲገቡ ካባ አልደረቡላቸውም። ዘንድሮ የካባ ፖለቲካ ነፈሰበት መሰል ለሁሉም ጃኖ አሰርተው ነው ያለበሷቸው። ሀገራችን ላለችበት ሁኔታ መሰረታዊ የሆኑ መንስኤዎችን ለመለየት ተ ሀያ ዘጠኝ ነጥብ ሰባት በመቶ ሴቶች መሳተፍ ይችላሉ። የአካል ጉዳተኞች በዚህ ምክክር ሂደት ውስጥ ጠንካራ ቦታ እንዲኖራቸው አምስት በመቶ አካል ጉዳተኞች ጥቅ ትግላ ያሉ ወገኖቻችን ጥያቄዎቻቸውን ወደ አጀንዳ መንዝረው እንዲያመጧቸው ከመጠየቅ አንድም ጊዜ አልተቦዘነም። ይሄ የብሽሽግ ነው። የምክክር ኮሚሽን የሚባል የጡረተኛ ስብስብ ጥሩ ይቀልዱ። የለም እንዴ አህያውን ፈርተው ዳውላውን እንዲሉ የታጠቁትን ትተው ሴቶችንና አካል ጉዳተኞችን አሳትፈናል እያሉ ያላግጣሉ። ሙላቱ ተሾመ ዘገበ። ብሎ ይህን ቋንቋ እንዳይጠቀም የኤርትራ መንግሥት ኢትዮጵያን ለመውጋት የተዘጋጀ እንደሆነ አልጀዚራ ዘገበ ብሎ ዘገበው ዘገባ አልጀዚራ ዘገበ። የኢትዮጵያ ፕሬስ ኤጀንሲ ዳኒ የዳንኤል ክብረት ኃላፊው ማለት ነው። ምን ወደ አልጀዚራ እስከሄደ ጉዳዩ ወደ አልጀዚራ የላኩ ሙላቱ ተሾመ ነው። እዚህ ጋር ለሉ፣ ኤርትራ ኢትዮጵያን ልትወር ነው ሲሉ ሙላቱ ተሾመ የቀድሞ ፕሬዚደንት ሙላቱ ተሾመ ተናገሩ። ለምን በቀጥታ አዲስ አበባ ያለውን ይቀርበዋል? ወይስ ኳታር ያለው ዜና ማሰራጫ ክብደት ለማግኘት ክብደት ለመስጠት ማለት ነው። ሙላቱ ተሾመ ከተባለ ፕሮፓጋንዳ ነው፣ የሁድ ፕሮፓጋንዳ እንዳይባል ማለት ነው። ትንሹ መጀመሪያ ከአዲስ አበባ ይውጣ፣ ወደ ኳታር አልጀዚራ ዘገበው። ሙላቱ ተሾመን ኮት ከምናደርግ አልጀዚራ ዘገበው ብለን ኮት እናደርግ ብሎ መጡ። መደለ፣ ምንም በሌለ፣ ምንም በሌለ በዚህ ሰዓት ውስጥ ይህን ምክክር ተመካከራችሁ በዚህ ጊዜ ውስጥ ውሳኔ ስጡን የሚባልበት አይደለም። በትክክል በዚህ ጊዜ ውስጥ ያልቃል ለማለት ያስቸግራል። በተለይ በአማራ አካባቢ ሁሉም ያልተቀበለውን ማድረግ ሌጂትመሲ ያሳጠሙ ያላችሁት ሁሉም አይደለም። በጣም የተቀበሉ ጎንደር ነበርኩ። የራሴ ዘው ፊት ለፊት ከህዝብ ጋር ምን ያህል ውስጥ ተቀባይነት እንዳለው ሰው ነጭ ጸጉር አውጥቶ ሲዋሻንተናየው እንተናየው አቢይ ቢዋሽ እንኳ ሜካፕ ተቀብቶ ነው። በአቢይ ዘመን እውነትን ከወዴት እንፈልጋት? አገዛዙ ፌክ ለሽምግልና ሰበሰባቸው የሰበሰባቸው አዛውንቶችም ፌክ ናቸው። ጥያቄ ያለን የምትሉ ወገኖች ኑ ነው የተባለው። በሶስተኛ አገርም ቢሆን ድርድር ልታደርጉ የምችሉበትን ሁኔታ ይሄ ኮሚሽን ያንን ሁኔታ ያመቻቻል ተብሎ ተገልጿል። እስካሁን ድረስ በመርህ ደረጃ እንኳን እንቀበላለን ብሎ ወደፊት የመጣ የለም። በአማራ ክልል ስራ መልቀቂያ የሚያስገባ የባዴን አመራር የቆንጆች ደጋፊ ነህ ተብሎ እንደሚታሰር እየተነገረ ነው። ኦህዴድ በአማራ ክልል ላይ ድሮን እንደ ካፊያ አርከፈከፈ ንጹሐንም መቅጠፏል በቃ ብሎት አሁን ደግሞ የራሱን ካሬ መቀርጠፍ ጀምረዋል እነዚህ ልካቸው ስላልነገርናቸው እስከ ዛሬ ድረስ በጣም በብዙ መንገድ ነው በብዙ ምክንያት ልካቸው አልነገርናቸው ግን እነግራቸዋለን ዛሬ ፖለቲካ እንዴት በጣም ፕሮስቲቱሽን በቃ እንደ መሳተፍ የሚቆጠር እንደሆነ የምታውቁት በዚህ ነው በቃ ፖለቲካ ፕሮስቲቱሽን ማለት ይሄ ነው። መሪ የለሽ ግንኙነት ማለት ይሄ ነው። ለነገ ማስብ ትውልድ ማለት ይሄ ነው። ለነገ ማስብ አገዛዝ መንግስት ማለት ይሄ ነው። በቃ ወንበሬን ብቻ ላሙቁ እንጂ በፍጹም ነገ እኮ እጠየቃለሁ ብሎ የማያስብ ተው ስንላቸው ኖ ያሉ ማንም የአጋ ስስብስብ ዝብሎ የውሸት ዝብሎ አብታዊ ዲሞክራሲ እያል ኢንዶክትሪኔት አድርገው በማግስቱ ግን ብልጽግና ካልከው ግን እሺ፣ ይሄ እኮ ብልጽግና ሆነ አይደለም? በማግስቱ ብልጽግና ከሆነ ለሆዱ ብቻ ነው ብልጽግና የሚወድልን እንጂ ለኮንዶሚኒየም ወይ አፓርትመንት ለማግኘት ብሎ ብልጽግና ካልገባ ነው።